ዓለም ደቻሳ ደሲሳ፣ ይህ ስም ከአስራ ሶስት አመታት በፊት በብዙ ኢትዮጵያውያን እና የሰብዓዊ መብት ተሟጋቾች ልብ ውስጥ የመንገላተት የፍትህ መጓደል እና የጨለማ ትዝ ተናትሟል። እኔም ዛሬ ለተሻለ ህይወት ወደ ውጭ ሀገር የተሰደዱ በሺዎች የሚቆጠሩ እህቶቻችንን እጣ ፈንታ የሚያመለክት የአንዲት ወጣት አሳዛኝ ታሪክን ይዤላችሁ መጥቻለሁ። ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩት። አለም በ1979 ዓ.ም በቡራዩ ከተማ አካባቢ የምትገኝ ደሃ ሰፈራ ውስጥ ስትኖር ነበር። የሁለት ልጆች እናት ስትሆን ባልደረባዋ ልመሳ ከተባለ ሰው ጋር ለረጅም ጊዜ አብረው ኖረዋል። ቤተሰቧ በየቀኑ ለህልውና የሚደረግ ከፍተኛ ትግል ውስጥ ነበር። የኪራይ ቤት ጭንቀት፣ የልጆች የወደፊት እጣ ፈንታ ስጋት። ይህ ሁሉ ሆኖ አለም መፍትሄ ፍለጋ ሩቅ ምስራቅ ወደምትገኘው ሊባኖስ ለመሄድ ወሰነች። የኢትዮጵያ መንግስት በወቅቱ ወደ ሊባኖስ የሚደረገውን የስራ ፍልሰት ቢከለክልም ለድህነት ያደረገችው የመፍትሄ ፍለጋና ቤተሰቦቿ የማገዝ ከፍተኛ ፍላጎት ያንን ክልከላ ከቁብ እንዳትቆጥረው አደረጋት። አውሮፕላን ማረፊያ ከመግባቷ በፊት ልጇ የአቢሴራ እናትዬ ከሄድሽ ማን አዘጋጅቶ ትምህርት ቤት ይልከናል ብላ በእምባስ ጠይቃት የነበረው አሳዛኝ ትዕይንት ከዚያች ቀን ጀምሮ ለዘለቄታው ልባ ውስጥ እንደቆሰለ ነበር። ዓለም በ2004 ዓ.ም ወደ ሊባኖስ ስትደርስ የጠበቃት የከፋ የባርነት ህይወት ነበር። ይህ በብዙ የመካከለኛው ምስራቅ አገሮች የሚሰራበት የካፋላ ስፖንሰርሺፕ ስርዓት በመባል የሚታወቅ የጉልበት ብዝበዛ ህግ ነው። በዚህ ህግ መሰረት የሰራተኛው መብት በሙሉ በአሰሪው እጅ ስር ይወድቃል። ፓስፖርት ይቀማል፣ ያለ አሰሪው ፍቃድ ከቤት መውጣት ይከለክላል። ደሞዝ ሳይከፈል ሊቀር ይችላል። እና ከሁሉም በላይ ደግሞ ከአሰሪው ጋር ያለውን ግንኙነት ቢቋረጥ የሰራተኛው ህጋዊ የመኖሪያ ፍቃድ ወዲያውኑ ይቋረጣል። ይሄ ደግሞ ወደ ህገ ወጥነት የሚጥል ከባድ ሸክም ነው። ዓለም በዚህ ስርዓት ውስጥ ስትወድቅ ሰብአዊነቷ የተነጠቀበት አካላዊና ስነልቦናዊ ጥቃት የደረሰባት ከምኞቷ እጅግ የራቀ የሰቆቃ ህይወት ውስጥ ገባች። የደረሰባት መከራ እየከፋ ሄደ። ለመጀመሪያ ጊዜ ራሷን ለመጉዳት ሞክራ ነበር። የጽዳት ፈሳሽ ጠጥታ ለመሞት ሞከረች። በፍጥነት ከሚበር መኪና ውስጥ ገባች፣ ግን አልተሳካላትም። ይህ ሁሉ ለቤተሰብዋ ስትል ወደ ሊባኖስ መጥታ የገጠማትን የመንፈስ ብራት ጥልቀት የሚያሳይ ነው። በመጨረሻም ከአሰሪዋ ቤት አምልጣ በደረሰባት አሰቃቂ እንግልትና በመንፈሳዊ ጭንቀት ሳቢያ ጉዳዩን ለመጠየቅ ወደ ኢትዮጵያ ቆንስላ ጽህፈት ቤት አመራች። የዓለም ሰቆቃ በአደባባይ የተገለጸው እንደ አውሮፓውያን አቆጣጠር የካቲት 2004 ዓ.ም ላይ በተሰራጨ አንድ አሰቃቂ ቪዲዮ ነበር። ትዕይንቱ በዓለም አቀፍ ደረጃ በሰፊው ታይቷል። በቤይሩት ከተማ የሚገኘው የኢትዮጵያ ቆንስላ ጽፈት ቤት ፊት ለፊት አለም ከወንድ አሰሪዋ ወንድም ከሆነው አሊ ማህፉዝ ከተባለ ግለሰብ ጋር ስትታገል ነበር። ቪዲዮው ያሳየው አለምን ፀጉሯን እየጎተተ እያንከባለለ እና እየደበደበ በአስገዳጅነት መኪና ውስጥ ሊያስገባት ሲሞክር ነው በቪዲዮ ላይ የምትታየው ዓለም የምትጮኸው የምትታገለው እና የምትታዘበው ሁሉ የደረሰባትን ያልተነገረ ሰቆቃ ይመሰክራል ይህ ቪዲዮ ለመጀመሪያ ጊዜ በሊባኖስ የቴሌቪዥን ጣቢያ ከተለቀቀ በኋላ እንደ እሳት በመሰራጨት በዓለም ዙሪያ በሚገኙ የኢትዮጵያውያንና ና የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ቁጣን አስነሳ ድርጊቱ የሊባኖስን ብቻ ሳይሆን የመካከለኛው ምስራቅን የሰራተኛ ብዝበዛ እውነታ ለዓለም ይፋ አደረገ በቶሮንቶ በዋሽንግተን ዲሲ በአምስተርዳም እና በሌሎች ከተሞች ሰልፎች ተካሂደዋል ሰልፈኞቹም ለዓለም ፍትህ እና ለሌሎች ስደተኛ ሰራተኞች ጥበቃ እንዲደረግላቸው ጠይቀዋል ኢትዮጵያ በቪዲዮው ላይ ድብደባውን የፈጸመው ማህፉዝ አሊ በሊባኖስ ፍርድ ቤት ተከሶ ለፍርድ እንዲቀርብልኝ ስትል ጠይቃለች ይህም ከዚህ በፊት ታይቶ የማይታወቅ እርምጃ ነበር ሆኖም የሊባኖስ ስርዓት እንደዚህ ባሉ ጉዳዮች ላይ በቂ ፍትህ መስጠት ታሪክ የለውም ከቪዲዮ ክስተት በኋላ አለም በሊባኖስ ፖሊስ ወደ ሳይካትሪክ ዲላክሮስ ሆስፒታል ወደተባለ የሥነ አእምሮ ሆስፒታል ተወሰደች። በደረሰባት ስነ ልቦናዊ ቀውስ ምክንያት በሆስፒታል ውስጥ ህክምና እየተከታተለች ሳለ ከሁለት ሳምንት በኋላ መጋቢት 14 ቀን 2004 ዓ.ም ታሪኩ የከፋ መልክ ያዘ። አለም በሆስፒታሉ ክፍል ውስጥ የአልጋ ልብሷን ቅዳጅ አንገቷ ላይ በማሰር ራሷን አጠፋች። በህክምና ዶክተሮች በኩል ይህንን እርምጃ የወሰደችው በደረሰባት ከባድ የስነልቦና ቀውስ ምክንያት ነው። በዛ ላይ ደግሞ በጥጋበኛው ጎረምሳ ተደብድባለች። ይሄ ብቻ ሳይሆን ደግሞ አሰቃቂው የከፋላ ስርዓትና ሰብአዊ መብት መጣስ በፈጠረው ተስፋ መቁረጥ ነው። የብዙሃኑ ድምፅ ራሷን አጠፋች ከሚለው በላይ በጭካኔ ተገደለች የሚል ነበር። የዓለም ሞት በቤተሰቦቿ ላይ ጥልቅ ሐዘን ከመፍጠሩም በላይ የሞቷ ሁኔታ በኢትዮጵያ ቤተሰቦቿ መካከል ውዝግብ ፈጠረ። አባቷ እና ባልደረባዋ የቅሬታ እና የካሳ ጥያቄ ላይ ስምምነት ላይ መድረስ አልቻሉም። ይህም አስክሬኗ ወደ ኢትዮጵያ እንዲመለስ ሳይደረግ ለተወሰነ ጊዜ እንዲዘገይ አድርጎ ነበር። ዓለም ደቻሳ የ33 ዓመት ወጣት ነበረች። ህይወቷ በከፍተኛ ፍላጎት ተጀምሮ በከፍተኛ ሰቆቃ አከተመ። ታሪኳ በሊባኖስ እና በመካከለኛው ምስራቅ የባሪያ የሚመስል ህይወት የሚገፉ በሺዎች የሚቆጠሩ ስደተኞች የመጨረሻ ተስፋ የመቁረጥ ምልክት ሆኖ ቆሟል። የአለም ሞት ከጊዜ በኋላ በሊባኖስ እና በሌሎች ሀገሮች ለለውጥ ጥሪ ምክንያት ሆነ። ጉዳዩ የከፋላ ስርዓት እንዲሻሻል ወይም እንዲሰረዝ፣ ለውጭ ሀገር ሰራተኞችም መብት እንዲከበር ዓለም አቀፍ ግፊት እንዲደረግ አነሳስቷል። ዛሬም ድረስ በነጻነት እና በፍትህ ስም የሚጮኸው ድምፅ ሁሉ የአለም ደቻሳን ህይወት በከንቱ እንዳልጠፋ ያሳያል። የእሱ አሳዛኝ ሞት በውጭ ሀገር ያሉ እህቶቻችንን ህይወት ከመጥፎ እጣ ፈንታ ለመታደግ ያለንን ቁርጠኝነት የሚያድስ ዘላለማዊ ምልክት ነው። ይህ ታሪክ መቼም ቢሆን እንዳይረሳ ለሁሉም ስደተኛ ሰራተኞች ፍትህ እስኪገኝ ድረስ ትግላችን ይቀጥላል። ሰብስክራይብ እና ላይክ በማድረግ ቤተሰባችንን ተቀላቀሉ። እንዲሰራ የምትፈልጉት ሌላም ታሪክ ካለ ኮሜንት ላይ ማሳወቅ ትችላላችሁ። ለሀሳብ አስተያየታችሁም ኮሜንቱ ለእናንተ ነው። መልካም ጊዜ።